ውርጋት ግልጽ ማሳያ ነው። ይህ የእናንተ ውርጋት ለካ ተረት እንጂ የላችሁም። ወጋት ግዕዝን ማወቅ ክርስቲያን መሆን አይደለም፣ አረበኛንም ማወቅ ሙስሊም መሆን ማይቻል አይደለም። ቋንቋ ነው በሚለው እንግባባለን። እኔ የዱሮ ሬቻና የዛሬ ሬቻ የተለያዩ መሆናቸውን አልሰማውም። የዱሮ ሴጠንና የዛሬ ሴጠን አንድ ነው። ሬቻ ቤዚካሊ ሃይማኖታዊ በዓል ነው። ሬቻ ሃይማኖታዊ በዓል ሃይማኖታዊ ክብረ በዓል። ሰላም እንደምናላችሁ ውድ የቀናሞስ ሚዲያ ቤተሰቦች፣ ሰሞኑን አወዛጋቢ የነበረውና እጅግ አነጋጋሪ የነበረውን ጉዳይ ግዕዝ አንማርን በሚል ያያችሁት ጉዳይ አለ። እሱን አስመልክቶ እንደዚሁም ከፊታችን የሚከበረውን የኢሬቻ በዓልን አስመልክቶ አንዳንድ ጥንቅሮችን ይዘናችሁ መጥተናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። ግዕዝ አንማር የሚለው በቅድሚያ እንዴት እንደሆነ ላሳያችሁና እናንተ ኮመንት ሰጡበታላችሁ። እሺ ተመልከቷ። ትስቂችም ብላቴ ነው ወይ? በግስም ግልጽ ማሳያ ነው። ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ግዕዝን ማወቅ ክርስቲያን መሆን አይደለም፣ አረበኛን ማወቅ ሙስሊም መሆን ማይሻል አይደለም፣ ቋንቋ ነው በሚለው ንግባባለ ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን

በደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል። ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ የእምነቶችን ጉንጮ እስላምን ይዘናል። ሁለት ሶስት ሳንል ባንድ አምላክ ምናናል አይመናናል መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ዘንተው በጀርባ ሀገራችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክ ንዛዝላ የተንኮል የክፋት የበደል ቅሪላ፣ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ፣ እኛ አንቀበልም ከእንግዲህ በኋላ፣ እኛ አንቀበልም ከእንግዲህ በኋላ። የሰማችሁትን ይመስላል እንግዲህ ልጅቷ ያው ይህን ግጥም እንድታቀርብ ተሰጥቷት ነው። ይህ ደግሞ ግዕዝን ለመቃወም የመጣ ሳይሆን አጠቃላይ ሃይማኖትን፣ ኦርቶዶክስ ሃይማኖትን ለመቃወም እና ሃይማኖትንም የመዝለፍ እና የመሳደብ አይነት ነው ይህ ግጥሙን ሙሉውን የያዘው ማለት ነው። ስለዚህ ይሄ በኦርቶዶክስ እምነት ያለን ጥላቻና፣ ምን ያክል ጥላቻ እንዳለ፣ ምን ያክል ነቀፌታ እንዳለ የሚያሳይ ነው እንጂ የግዕዝ ትምህርት ለምን ማን ማለት እሺ፣ ለግልም ለሀገርም። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል አይሆንም ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር እየያዛችሁ ሰዎች አላችሁ። ይህን ደግሞ እንደሰማችሁት ነው። እንግዲህ ግዕዝ ያው እንደ ኢትዮጵያ ነው እንጂ እንደ ዓለም ላይ በየትልልቅ ዩኒቨርሲቲዎች ግዕዝ እንደ አንድ ትምህርት ሆነው እየተሰጠ ይገኛል። በቻይና በአሜሪካ በተለያዩ ዩኒቨርሲቲዎች እየተሰጠ ይገኛል። ኢትዮጵያ ውስጥ ነው በጣም ድካማ በጣም ደካማ የሆነው እንደውም ባለፈው ላይ ዶክተር ተብዬ ሰውዬው ግዕዝ የሞተ ቋንቋ ነው ሲል ሰምቻለሁ። እንደሱ አይነት ሰዎች እውነት ለመናገር ትምህርት ቤት ከላዩ ላይ ሰራበት ራሱ የማይገባው ሰው ማለት ነው። ግዕዝ የሞተ ቋንቋ ነው? ቋንቋ እኮ ሊሞትም እንዲሞትም የሚሆነው እንዳይሞትም የምናደርገው የሰው ልጆች ነን። ስለዚህ እንደውም ሊሞት ከሆነ ለምን አናስነሰውም ነው፣ ለምን ቋንቋው እንዲቀጥል አናደርገውም ማለት ሲገባ ግዕዝ የሞተ ቋንቋ ነው፣ እንዳይቀጥል እንዲጠፋ እንፈልጋለን የሚለ አስተሳሰብ እና የሚል እንደዚህ አይነት ሐሳብ ማምጣት ከአንድ የተማሪ ሰው የሚጠበቅ አልነበረም። ግን ተምሮም እንዳልተማረ አይነት በብሔረተኝነት እና በጎጠኝነት የተያዙ አይነት ግለሰቦች ናቸው እንደዚህ አይነት ሐሳብ ሊያነሱ የሚችሉት። ግዕዝን ማወቅ ስለዚህ ያስከብረናል፣ ይጠቅመናል እንጂ አያዋርደንም። ስለዚህ ሁላችንም ሁላችሁም ሙስሊሞች በተለይ ሙስሊሞች ናቸው ጥያቄውን እያነሳችሁ ያላችሁት እና ግዕዝን መማር ለሀገርም ሆነ ለግልም ሆነ ትልቅ ፋይዳ አለው እንጂ ምንም አይነት ጉዳት የለውም። ስለዚህ ይህንን አስተሳሰባችሁን ቀርፋችሁ ግዕዝን መማር ለሀገር ክብር ይሰጣል እንጂ ሳይንቲስቶችም ሆነ ሌሎች መድኃኒት ሊቀሙ የሚችሉ ከግዕዝ የተወሰዱ ጽሁፎችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተወሰዱ መጽሐፍቶች እና ባሉ በተወሰዱ ጽሁፎች በመነሳት እንጂ የራሳቸው የሆነ ምንም አይነት ግኝት እንደሌላቸው ብዙ ታሪክ ፈጠራ ያስረዳሉ። ስለዚህ ሁላችሁም ይህንን አስተሳሰባችሁን ቀርፋችሁ ይህን ኋላ ቀር የሆነ አስተሳሰባችሁን ትታችሁ ግዕዝን መማር ግዕዝን ልናስፋፈው ይገባል እንጂ ግዕዝ የሞተ ቋንቋ ነው ብሎ መተውና ጨርሶ ማጥፋት ተገቢ አይደለም። ሁላችንም ልናሰምርበትና ልናስብበት የሚገባ ሀሳብ ነው። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ ምን ችግር አለው? አንዳችን ያንዳችን ቋንቋ ብንማር ምን ችግር አለው? አማራዊ ኦሮሞ ነው፣ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝ ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ወጡ ክፋቱ ለይ አይ አይ፣ መንግስትንም ጠይቀው ክርስቲያን ወንድሞቼ፣ ኦርቶዶክሶቹን አደራ ምለው፣ ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም አረብኛንም ይጠብቃል፣ አማርኛንም ይጠብቃል። በነገራችን እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል፣ አማርኛንም ይጠብቃል። በነገራችን ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው ያኛው፣ ደቡብ የኛው ሰህኛው የደቡብ ያኛው የሰሜኑ የአረብኛው ነው፣ ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት። ደክሞ ደክሞ ግዕዝ አረብኛ ሆነ፣ ደክሞ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት። አሁን በመቀጠል ደግሞ ወደ ኤሬቻ በዓል እንውሰዳችሁ እና ወደሱ ደግሞ አንዳንድ ነገሮች እናያለን። ኢሬቻ ምንድን ነው? ባህላዊ ስርዓት ነው ወይስ ሃይማኖታዊ ስርዓት ነው? ኢሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች። ዋናው ነገር እኛ መግለጫ የወጣንበት ምንድነው። በዛ በኢሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚ ድርጊቶች እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኘም ነው ኢሬቻን፣ ዝም ብሎ ምስጋና ነው። ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያውቀውም ፕራክቲሱን ማቀም ህጉን ማቀም ሰዎቹን ማቃቸው የማን የዋቅ ፈታ ኦሮሞ በዓል። እንደሰማችሁት እንግዲህ ሬቻ በዓል ባህል ነው ወይንስ ሃይማኖት ነው የሚል ጥያቄ ተነስቷል። በአብዛኛውም እየተጠየቀ ይገኛል ሰሞኑን። እና ሬቻ እንግዲህ ባህል ወይንም ዝም ብሎ ማንኛውም ተነስቶ ሊያከብረው የሚችለው እንጆይ የሚያደርግበት አይደለም፣ ሃይማኖታዊ በዓል ነው እንጂ። በኦሮሚያ ብሔረሰብ ዞን ወይንም ደግሞ በዋቂ ፈጣ እምነት ተከታዩ ዘንድ የሚከበር እምነት ነው። ይሄ ደግሞ እምነቱ ሰይጣናዊ ነው ወይንስ ደግሞ ሃይማኖታዊ ስርዓት ነው የሚለውን እስኪ ቀጣዩን ላሰማችን። እኔ የዱሮ ኢሬቻ እና የዛሬ ኢሬቻ የተለያዩ መሆናቸውን አልሰማውም። የዱሮ ሴጠን እና የዛሬ ሴጠን አንድ ነው። ዱሮም የሚያወናብድ ሴጠን ነው፣ ዛሬም ያወናብዳል፣ አንድ ነው። ሁለት አይነት ሰይጣን ይል መልኩ ቀይሮ ሰዎችን ሕይወታቸውን ሊያወናብድ የሚያን የሚነሳ ሊኖር ይችላል። እንደሰማችሁት ነው እንግዲህ። ምናልባት አሁን እዚህ ላይ እንዳያችሁት ጥያቄ የተነሳው ኢሬቻ የአሁኑና የድሮው ይለያያል የሚል አይነት ጥያቄ ነበር የተነሳው። ነገር ግን ኢሬቻ ማለት ትክክለኛ እምነት እንዳልሆነ ወይንም ደግሞ ዛፍን ወይንም ሌላ ድንጋይን እየቀቡ ቅቤ እየቀቡ የሚያመልኩት አምላክ በመሆኑ ሰይጣናዊ አምላክ እንጂ ሌላ ትክክለኛ አምላክ እንዳልሆነ ነው የሚያስረዳው። ሌላ ደግሞ ሬቻ እንግዲህ የድሮ እና ያሁኑ በጣም ይለያያል አይነት ጥያቄ ነበር የተነሳው። የድሮ ሬቻም ሰይጣን ነው፣ አሁንም ሰይጣን ነው። ሰይጣን ሰይጣን ነው። ምናልባት ሰውን ለማሳት የሚጠቀማቸውን ሁኔታዎች እየቀያየር የሚያሳይ ካልሆነ ሰይጣን እንደሆነ ነው የሚያሳየው። ስለዚህ ኢሬቻ የሚባለው ትክክለኛ እምነት አይደለም። ሲቀጥልም ኢሬቻ የሚያከብሩ የዋቂ ፈታ እምነት ተከታዮች ናቸው። እነሱ ደግሞ የፈለጉትን ማምለክ ይችላሉ። ድንጋዩንም፣ እንጨቱንም የፈለገውን ሰው ማምለክ ይችላል። ማንም አይከለክለውም። ነገር ግን የኢትዮጵያ ኦርቶዶክስ ሃይማኖት ወክሎ ከዛ መገኘት በጣም ትልቅ ውርደትና እፍረት ነው። ስለዚህ በዛ በዓል መገኘት ምንም ፋይዳ የለውም። በዛ መገኘትም የለብንም። ሁሉም ሰው ይህ እምነት ሰይጣናዊ እምነት እንደሆነ አውቆ ወይም ተገንዝቦ መረዳት አለበት። ስለዚህ መገንዘብና ማወቅ አለብን ማለት ነው። ይህ ዋቅ የፈታ እምነት እንጂ ባህል እንዳልሆነ ወይም እንጆይ ለማድረግ የኢትዮጵያ ማህበረሰብ የሚያከብሩ በዓል እንዳልሆነ ሁላችንም ልንገነዘበው ይገባል ማለት ነው። ስለ የዘንድሮ ኢሬቻ በዓል ምን ትያለሽ? ኢሬቻ ጣና ላይ ካልተከበረ ምንም ባለ ገዜ ሆነን እውነት ነው እንደሰማችሁት እንግዲህ ኢሬቻ ዘንድሮ አዲስ አበባ ይከበራል የሚባል አይነት አለ። ቀጣይ አማራ ክልል ወይንም ደግሞ ጣና ወይንም የተለያዩ ቦታዎች የማይከበርበት አንድ ያች ምክንያት የለም። ባህር ዳር የማይከበር ምክንያት የለም። ስለዚህ ሁላችንም ሃይማኖታችን፣ ሀገራችን ልናስከብራት የምንችለው ራሳችን ነን። እኛ እየተገኘን ወይንም ደግሞ የኢሬቻ በዓል ሲከበር እኛም አብረን እየተገኘን ልናስከብረው አንችልም። ስለዚህ አምነንበት ተቀላቅለን ተቀላቅለናል ማለት እንጂ እኛ እያከበርን አታክብሩ ወይም በሀገራችን አትምጡ ማለት ስለማይቻል ሁላችንም ልናስብበትና ልንጠነቀቅበት የሚገባ ጉዳይ ነው ማለት ነው። እንደ ዋቄፈታ እምነት ሁሉ የአይሁድ ወገን የሆኑት ሰዱቃውያንም በመላእክትና በሰይጣን መኖር አያምኑም። ከዚህ በተጨማሪ ደግሞ ገነትና ሲኦል የሚባል ነገር በዋቄፈታ እምነት ውስጥ አይታወቅም። ዋቄፈና እምነት ውስጥ ምርቃት፣ ምስጋናና ጸሎት ትልቁን ስፍራ የሚይዝ ነው። ዋቄፈታዎች ደግሞ በአደባባይ የሚከውኑት ሁለት ትልልቅ ክብረ በዓላቶች አሏቸው። ኢሬቻ ቱሉና ኢሬቻ መልካ የሚባል በአጠቃላይ እንግዲህ ስለ ኢሬቻ በዓል የሰማችሁትን ሁሉ ይመስል ነበር። እንዳጠቃላይ ግን ኢሬቻ መቼ ተጀመረ? መቼ መጣ? ማን አመጣው? እንዴት ተጀመረ? በዓሉስ ወይም እምነቱ ምንድን ነው? በማን ይከበራል የሚለውን ጠቅላላ አድርገን እስኪ በቀጣይ ጥንቅች እናሰማችሁ። ተከታተሉ። የኢሬቻ በዓል ምን አይነት በዓል ነው? ታሪካዊ አመጣጡስ ምን ይመስላል? ይህንን ለመመለስ ብዙ ሺህ ዓመታት ወደኋላ አልመልሳችሁ። እንደ ኦሮሞ ሕዝብ አርጋዴጌቲ ወይንም አፈታሪክ ከሆነ ከብዙ ሺህ አመታት በፊት የኦሮሞ ሕዝብ ኦዳ ሞርሞር በሚባል ኦዳ ስር የገዳ ሲስተምን ዘርግቶ ዋቃ የሚባል አምላክ እያመለከ ይኖር ነበር። እንደ እምነቱ ከሆነ ዋቃ ወይንም አምላክ የሚሉት ኡማ ወይንም ክሬተር ፈጣሪ ነው፣ ሁንዳቤካ ነው፣ ሁሉን አዋቂ ነው ወይንም ኦምኒሰንት ነው ሁን ደቶላ ሁሉን ቻይ ወይንም ኦምኒ ቤኔቨለንት ነው። ሁን ደደንዳ አ ሁሉን ቻይ ወይንም ኦምኒ ፖተንት ነው። ቁልቁሉ ንጹሕ ወይንም ፒውር ነው ብለው ያምኑ ነበር። የእምነቱ ስምም ዋቄፈና የሚባል ሲሆን ዋቃና አንፈና ከሚሉ የኦሮምኛ ቃሎች የመጣ ሲሆን ፈጣሪን መታዘዝ፣ ለፈጣሪ መገዛት እንደማለት ነው። ይህንን እምነት የሚከተሉት ሰዎች ዋቄፈታ ይባላሉ። የዚህ እምነት ሪሊጂየስ ቡክ ደግሞ ዳንያ ይባላል። የእምነቱ ህጎች ሴማ የሚባሉ ሲሆን ሴራና ኡመማ ከሚሉ ሁለት የኦሮምኛ ቃላቶች የመጣ ነው። ሴራ ማለት ሕግ ማለት ሲሆን ኡመማ ማለት ተፈጣሪ ወይንም ተፈጥሮ ማለት ነው። አንድ ላይ የተፈጥሮ ሕግ ይሆናል። የእምነቱ ኤቲካልና ሞራል ኮድ ደግሞ ሰፉ ይባላል። ለምሳሌ አንድ ነገር ሰፉ ነው ከተባለ መደረግ የለበትም መጥፎ ነው እንደማለት ነው። ገልማ ደግሞ የእምነቱ ተከታዮች ፈጣሪን የሚያመሰግኑበት የሚያመልኩበት ቦታ ነው። በዋቄፈታ እምነት የተለያዩ በዓላት ቢኖሩም ዋና ዋና የሚባሉት ሶስቱ በዓላት የኢሬቻ በዓል፣ የሁልቆ በዓልና የቡታ በዓላት ናቸው። በዚህ ቪዲዮ ላይ በዋናነት ከቨር የማደርገው የኢሬቻን በዓል ስለሆነ ስለ ኢሬቻ በዓል የተወሰነ ነገር ልንገራችሁ። የኢሬቻ በዓል የምስጋና ቀን ወይንም ታንክስ ጊቪንግ ዴይ ይባላል። ኢሬቻ በአመት ሁለቴ የሚከበር በዓል ነው። አንደኛው ኢሬቻ ኢሬቻ ቢራ ሲባል፣ ሁለተኛው ደግሞ ኢሬቻ አርፋሳ ይባላል። ኢሬቻ ቢራ ማለት ስፕሪንግ ታንክስ ጊቪንግ ወይንም የጸደይ የምስጋና በዓል ሲሆን አሁን ብዙዎቻችን የምናውቀው በመስከረም መጨረሻ በጥቅምት መጀመሪያ ላይ የሚከበር በዓል ነው። በአንጻሩ ኢሬቻ አርፋሳ ደግሞ ኦተም ታንክስ ጊቪንግ ወይንም በመኸር ወቅት የሚከበር የምስጋና በዓል ነው። እንደ ዋቄ ፈታ እምነት ከሆነ የፈጣሪ መንፈስ በክፍት ውሃ ላይ እንደዚሁም ደግሞ በተራራ አናት ላይ ስለሚገኝ የእምነቱ ተከታዮች ለፈጣራቸው ምስጋና ለማቅረብ ወደ እንደዚህ አይነት ቦታዎች ላይ እርጥብ ሳር ይዘው ሉ በተለይ ደግሞ በቢሾፍቱ ወይንም በደብረ ዘይት የሚገኘው ሆራር ሰዴ ወይንም የሃርሰዴ ሐይቅ በእምነቱ ትልቅ ቦታ ካላቸው ከተመረጡ ሐይቆች አንዱ ነው። የኤሬቻ በዓልንም ለማክበር በጣም ብዙ የእምነቱ ተከታዮች ወደ ስፍራው ያቀናሉ። እንደሰማችሁት ይመስል ነበር። ስለዚህ ሁላችሁም ቻናላችን ቀና ነው፣ ሳብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ።